አዲስ በተገነባው ፕሮጀክት የንጹሕ መጠጥ ውኀ ችግራቸው እንደ ተፈታላቸው በማዕከላዊ ጎንደር ዞን የጮሄት ከተማ ነዋሪዎች ተናገሩ። ከ29 ሚሊዮን ብር በላይ በሆነ ወጪ የክልሉ መንግስት ከዋናዎች ጋር በመተባበር የተገነባው የንጹሕ መጠጥ ውኀ ፕሮጀክት አገልግሎት መስጠት ጀምሯል። ዳንኤል ወርቄ የምዕራብ ደንቢ ወረዳ መቀመጫ የሆነችው ጩኸት ከተማ ከሃያ ሺ በላይ ነዋሪዎችን በጉዮ የያዘች ብትሆንም ያለፉት ዓመታት ለከተማዋ ሕዝብ ይቀርብ የነበረው የንጹሕ መጠጥ ውሃ አቅርቦት ዝቅተኛ መሆን የከተማዋን ነዋሪዎች ክፉኛ የፈተነ ነበር። የአማራ ሚዲያ ኮርፖሬሽንም ከዚህ ቀደም በከተማ ያለውን የውሃ ችግር ሽፋን ሲሰጥ ቆይቷል። የጩኸት ከተማ ነዋሪዎች እንደሚሉት በከተማው የነበረው የንጹሕ መጠጥ ውሃ አቅርቦት ትልቅ ችግር ሆኖባቸው መቆየቱን ያነሳሉ። በጣም ሮቁ ነው። አንደኛ በሌሊት ነው የምንሄድ የነበረው ዘጠኝ አስር ሰዓት ነው ወንዝ ሄደን ወረፋ ጀን ጠብቀን ስንቀዳ የነበረው ውሃ ላይ ነው። ሁሉም ነገር ውሃ ከሌለ መኖር አትችልም። ባጭሩ ውሃ ካለ በጨረጨው ቁጨረጨው ቆርጥም ወንዝ መሻገር ትችላለህ። በጣም ችግር ነበረብን። ተውሃ ተወንዝ እያመጡ አምስት ብር እየሸጥን እየገዛ እየገዛናቸው ሰባት ብር፣ ስምንት ብር እየገዛ ናቸው አንዳንድ ጀሪካ። በጣም ችግረኛ ነበር ነው። እደን ሁለት ሰዓት ባህን አንድ ሰዓት እንሄዳለን። መንገዳችን አንድ ሰዓት እደን ሰላሳ ደቂቃ ምናምን ቀድተን እዘን እንመጣለን። አንድ ጀርካ ተሸክመን ዘን እንመጣለን። ጭነን በሀጊያ ዘን እንመጣለን። ነዋሪዎቹ ይገጥማቸው የነበረው የንጹህ መጠጥ ውሃ እጥረት አሁን ላይ ተፈቷል። በክልሉ ውሃ ቢሮ አማካኝነት በዋንዎሽ ፕሮግራም ከ29 ሚሊዮን ብር በላይ ወጪ ተደርጎ ለከተማዋ ነዋሪዎች የንጹህ መጠጥ ውሃ ማቅረብ መቻሉን የጩኤት ከተማ ዋና ፍሳሽ ጽህፈት ቤት ስራ አስኪያጅ አቶ አንድ አምላክ ይርዳው ተናግረዋል። የግንባታ ሂደቱም ከ2009 ዓመተ ምሕረት ጀምሮ በሁለት ምዕራፎች በተሰራው ስራ በሰከንድ 16 ሊትር የውሃ መጠን ለከተማዋ ነዋሪዎች ማቅረብ መቻሉንና የከተማው የንጹህ መጠጥ ውሃ ተደራሽነትም ከ62 በመቶ በላይ ማድረስ ተችሏል። ለበርካታ ዓመት በሽፋን ደረጃ እንኳን ስናይ ወደ 19 ፐርሰንት ነው የውሃ ሽፋናችን የነበረ ተደራሽነታችን። ነገር ግን ይህን ፕሮጀክት ኦልሞስት ወደ 62 ነጥብ አምስት ፐርሰንት ነው ሽፋናችን ያሳደገልን እና በአንጻራዊነት ይህ ፕሮጀክት በዚህ ልክ መጀመሩ ከተማው ላይ ያለውን ችግር የፈጣበት ሂደት አለ ማለት ነው። የተሰሩት የማሻሻያ ስራዎችም የከተማ ነዋሪዎች የነበረባቸውን የንጹህ መጠጥ ውሃ ችግር እንደቀረፈላቸው ይገልጻሉ። አሁን አሪፍ። አሁን እንደ ልባችን መብራት በሌለቀን ነው እንጂ ባለቀን እንደልባችን ነው። እስከ ሶስት ሰዓት ነው የምናጣ እንጂ እንደልባችን ነው። ከፍተኛ የውሃ ችግር ያለባቸውን አካባቢዎች ቅድሚያ በመስጠት የንጹህ መጠጥ ውሃ ችግሩን ለመፍታት በክልሉ እየተሰራ መሆኑን የአማራ ክልል የውኃና ኢነርጂ ቢሮ የሕዝብ ግንኙነት ኃላፊ አቶ እንዳጥር መኮነን ገልጸዋል። የጨዋይት ከተማ የውሃ ችግርንም ቅድሚያ በመስጠት ሲሰራ መቆየቱን ገልጸው የንጹህ መጠጥ ውሃ ችግር በክልሉ ውስብስብ ችግር ያሉበት በመሆኑ አገር አካላት እየሰሩት ያለው የድጋፍ ተግባር የሚያበረታታ ነው ብለዋል። ከፍተኛ የውሃ ችግር ያለባቸው እየተመረጡ ቅድሜ ቅድሚያ ቅድሚያ እየተሰጣቸው የሚጠናቀቁበትና የሚሰሩበትን ሀሳብ በመያዝ የተጀመረ ፕሮጀክት ነው። ጨሀት ቁጥር አንድና ቁጥር ሁለት ይህ የአጋር ድርጅቶች ሚና በአማራ ክልል የውሃና ኢነርጂ መሰረተ ልማቶችን በማስፋፋት ልክ እንደ አንድ ዋሽ የአለም ባንክ ፕሮጀክት ነው። በአጋርነት እየሰሩ ያሉ ፕሮጀክቶች ትልቅ የሆነ አስተዋጽኦ እያበረከቱልን ነው። ለዚህም ምስጋና ይገባል። በሰሜኑ የሀገራችን ክፍል በነበረው ግጭት በክልሉ ከ8 ሚሊዮን በላይ የህብረተሰብ ክፍሎች የውሃ አገልግሎት ተቋርጦባቸው የነበረ ቢሆንም አሁን ላይ በተሰሩ የጥገና ስራዎች ከግማሽ በላይ የሚሆኑ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን አቶ እንዳጥር ገልጸዋል።